ተጠናክሮ የሚሆን በዓለም አቀፍ ደረጃ የህብረተሰብ ጤና ስጋት ተብሎ በዓለም ጤና ድርጅትና በአፍሪካ የበሽታ መከላከልና መቆጣጠር ማዕከል መገለጹ ይታወቃል። በኢትዮጵያ በኦሮሚያ ክልል ሞያሌ ከተማ አስተዳደር የአንድ ቤተሰብ አባላት ሶስት ሰዎች ላይ በሽታው ከተገኘ ወዲህ የቅኝትና የምላሽ ስራዎችን በጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት እንዲሁም ከክልል ጤና ቢሮዎች ጋር እየተሰራ መሆኑ ተገልጿል። እንግዲህ የመጀመሪያው ታማሚ ሆኖ የተገኘው የ21 ቀን ህጻን እንደነበረ በውጤታችን በተደረገው ላብራቶሪ ማሳው አሳይቶናል። ያ እንግዲህ የሃያ አንድ ቀን ህጻን እናቱንም ምርመራ አድርገናል። በዛው ማለት ነው ህጻኑን ባመጣች ጊዜ የእናትየውም የደም ውጤት እንደሚያሳየው ለዚህ ቫይረስ ተጋላጭ እንደነበረች ውጤቷ ያሳያል። እንዲሁም ደግሞ የልጁ አባት የከባድ መኪና አሽከርካሪ እንደነበረ በማወቅ ከዛም ደግሞ ወደ አጎራባች የደነበሩ ሀገሮች ጉዞ እንደነበረው ካሉ መረጃዎች ያሳያል ማለት ነው። ለዛም የሶስተኛው ውጤት ትናንትና ባሳወቅ ነው መሰረት ከአባቱም የደም ምርመራዎችን አድርገን አባትየውም ውጤቱ እንደነበረበት ያሳያል ማለት ነው። ከሂስትሪውም ከወሰድነው የታማሚ ታሪክ ብለን ከምንላቸው ከሂስትሪውም ደግሞ የአባትየው እንደዚሁ አይነት ሽፍታዎች ኖረውት ያሳለፈና ነገር ግን አሁን በህፃኑ ላይ ሲሆን ወደ ተቋም ይዘው እንደመጡ አሳውቀውናል ማለት ነው። ያ እንግዲህ አባትም እናትም አሁን ባሉበት ደረጃ ጤናቸው ልጅም ጭምር አሁን ያሉበት የጤና ሁኔታ ጥሩ ላይ ያለ እንደሆነ ያሳያል። በሽታው በንክኪና በመተንፈሻ አካላት ቅርርብ የሚተላለፍ እንደ መሆኑ መጠን በሽታው በተገኘበት አካባቢ ከበሽታው ተጠቂዎች ጋር ቅርበት ያላቸው ሰዎች ላይ ምርመራ እየተደረገ መሆኑም ተገልጿል። የበሽታውን ስርጭት ለመቆጣጠርም በየብስና በአየር በሚደረጉ ጉዞዎች ላይም ቅኝት እየተደረገ ነው። ምልክት ያላቸው ምልክት የሌላቸውም ቢሆኑ የንክኪ ነገር ከነበራቸው የቅርብ ቅትትል እየተደረገ ይሄንንም ቅኝታችንን እየቀጠልን ያለ ነው። በቀጣይ የምናገኛቸውን ሪፖርቶች ለህብረተሰቡ እያሳወቅን እንቀጥላለን ማለት ነው። እንዲሁም ደግሞ በድንበር አካባቢ እንደሆነ እንደመሆኑ የዚ ሞያሌ ከተማ አስተዳደር በሁለት ቦርደሮች መካከል ያለ ወይም ደግሞ የድንበር ቅኝትና ልየታ እንዲሁም ደግሞ የሕክምና ግንዛቤ ማስጨበጥ ሌሎች ስራዎች በአንድ ድንበር ብቻ የተገደበ ሳይሆን ብዙ ጊዜ እንደምንለው በሁለቱም ድንበሮች መካከል ያሉ የመረጃ መለዋወጥ አብሮ የመሰልጠን አብሮ ደግሞ መረጃዎችን የመቀባበል ስራ ይሰራል። ይህንንም የመረጃ ልውውጥ እንዲጠናከር ስራዎች እየሰራ እንገኛለን ማለት ነው። አሁን ላይ በሽታው በዓለም አቀፍ ደረጃ ሚሆን በአህጉር አቀፍ ደረጃ ባሉት አምስት ወራት ሰባ ስምንት በመቶ አድጓል ያሉት ጤና ሚኒስትሯ በሀገር አቀፍ ደረጃ የቅድመ ዝግጅትና የምላሽ ስራዎች በቅንጅት እየተሰሩ ነው ብለዋል። በአህጉር አቀፍም በሀገር አቀፍም ይህ በሽታ የስጋት ምንጭ ነው ከተባለበት ጊዜ ጀምሮ በድንበር አጎራባት በሮቻችን ላይ እንዲሁም ደግሞ በአየርም በየብስ መግቢያዎቻችን ላይ የቁጥጥር የመለየት እንዲሁም ደግሞ የጉዞ የንክኪ ወይም ደግሞ ከእንደዚህ አይነት ቦታዎች ላይ የመጡ ከሆነ ሂስትሪያቸውን እንዲመዘግቡ እያደረግን ቆይተናል። ይህም ተጠናክሮ ይቀጥላል ማለት ነው። በሽታው በዓለም አቀፍ ደረጃ የህብረተሰብ ጤና ስጋት መሆኑ የተገለጸ ቢሆንም አሁን ባለው ነባራዊ ሁኔታ በኢትዮጵያ የበሽታው ስጋትነት ዝቅተኛ መሆኑ ተገልጿል። አሁን ባለበት ደረጃ እንደ አገር የስጋት ደረጃው የትዳ ነው የሚባል በሽታው ተላላፊ በሽታ ቢሆንም በሀገር አቀፍ ደረጃ ስንመለከተው በስርጭት ሁኔታውም በአስከፊነት ሁኔታውም አሁን ካሉን ታማሚዎች አንጻር ዝቅተኛ በሚባልበት ደረጃ ላይ ያለው ማለት ነው። በየደረጃው ለሚገኙ ባለድርሻ አካላትም አጋር ድርጅቶችም ከሁሉም ጋር በመሆን ዋናው ስራችን የህብረተሰብ የማንቂያ ስራዎች፣ የመረጃ የማሰባሰብ ስራዎች እንሰራለን። የህብረተሰብ ተሳትፎ በተለይም ደግሞ የሚዲያ አካላት እንደ ወትሮ ህብረተሰባችን ግንዛቤ እንዲኖረው የግንዛቤ ማስጨበጫ ስራዎች ተጀምረዋል። እነዚህም ተጠናክረው እንዲቀጥሉ አደራ ማለት እንፈልጋለን። የበሽታው ምልክት ሽፍታ፣ ትኩሳት፣ ንፍፊት፣ እብጠት፣ የጡንቻ ህመምና የጀርባ ህመም በመሆኑ እነዚህም ምልክቶች ያየ በአፋጣኝ ወደ ጤና ተቋም እንዲቀርብም ተጠቁሟል።